ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋ መካ ውስጥ የሚገኝ አንድ ትልቅ ፋብሪካ አለ። ይህ ከሁለት መቶ በላይ ሰራተኞች ያሉት በሳውዲ መንግስት ስር የሚተዳደር ፋብሪካ የተቋቋመው አንድ ነገር ብቻ ለመስራት ታቅዶ ነው። ይህ ፋብሪካ የሚያመርተው በታላቁ የመካ መስጂደል ሐረም የሚገኘውን ካዕባን ለማልበስ የሚያገለግለውን ኪስዋህ የተባለውን ልብስ ነው። ጥልፉን ሳይጨምር 650 ኪሎ ግራም የሚመዝነው የካዕባ ልብስ ከጣሊያን ሀገር በመጣ ንጹሕ የሐር ክር በዚሁ ፋብሪካ ከተሸመነ በኋላ በላዩ ላይ የሚሰፍሩት የቁርአን ጥቅሶች ይታተሙበታል። ከዛም በጥልፍ ስራ የመጨረሻ ደረጃ በደረሱ የጥበብ ባለሙያዎች በቀለም ምልክት በተደረገበት ጽሑፍ ከጀርመን ሀገር በመጣ የወርቅ ክር ይጠልፉታል። ይህ ከ24 ካራት ንጹህ ወርቅ የሚሰራው የወርቅ ክር አንድ ኩንታል ከ20 ኪሎ የሚመዝን ነው። ኪስዋህ ላይ የሚጻፈው በወርቅ ብቻ አይደለም። በተመሳሳይ ከጀርመን በመጣ አንድ ኩንታል የሚመዝን ንጹህ ብር የቀሩት ጽሑፎች፣ ጌጦች ይለጠፉበታል።

ሐይ ይጠረዙ ነቅሽሃ ቢእስላክ ልፍት ልካል በመካ መስጂደል ሐራም መሃል ላይ የሚገኘው ከዓባን የሚሸፍን ጥቁር የሐር ጨርቅ ነው። በወርቅና በብር ክሮች ውስጥ በቁርአን አንቀጾች ተቀርጸውበታል። ኪስዋን የመፍጠር ሂደት የተካኑ የእጅ ባለሙያዎች ያካትታል እና ለማጠናቀቅ ብዙ ወራት ይወስዳል። በተለምዶ ኪስዋ በየዓመቱ በአጅ ጉዞ ወቅት በዙል ሂጃ ዘጠነኛው ቀን በእስልምና የጨረቃ አቆጣጠር የመጨረሻ ወር ይተካል። የኪስዋህ ፋብሪካ ታሪክ። የመጀመሪያው የሳውዲ የኪስዋህ ፋብሪካ ግብጽ በ1345 ሂጅራ 1926 ዓመተ ልደት የኪስዋህ ጦር መላክ ካቆመች በኋላ የሳውዲ መንግስት እርምጃ ወሰደ። በንጉሥ አብድል አዚዝ ዘመን አጂያድ አካባቢ የመጀመሪያውን የኪስዋህ ሽመና ፋብሪካ አቋቋሙ። በ1346 ሂጅራ 1927 ዓመተ ልደት የተመረቀው ይህ ባለ አንድ ፎቅ ፋብሪካ የካዕባን ሽፋን በሀገር ውስጥ ማምረት የጀመረበት ወቅት ነበር። ስልሳ ሰራተኞችን ያቀፈ የሰለጠኑ ጥልፍ ባለሙያዎችን ጨምሮ ፋብሪካው የመጀመሪያውን ኪስዋህ በ1346 ሂጅራ ወይም 1927 ዓመተ ልደት በመጨረሻ በተሳካ ሁኔታ አጠናቋል። ይህ ፋብሪካ ግብፅ ኪስዋህ መላክ እስከጀመረችበት እስከ 1355 ሂጅራ ወይም 1936 ዓመተ ልደት ድረስ ለአስር ዓመታት አገልግሏል። ወሁነክ

የኪስዋ ውጫዊ ሽፋን የቁርአን ጥቅሶች የሚታተሙበት ጃካርድ ማሽን ተጠቅሟል። የውጫዊ የኪስዋ ክሮች ብዛት 1 ሜትር ወደ 9986 ክሮች ይደርሳል። እነዚህ ክሮች የተደረደሩት እና የተሸመኑት ለረጅም ጊዜ የሚቆይ ጨርቅ ለመፍጠር ሲሆን ይህም ለአንድ ዓመት ለተፈጥሮ አካላት መጋለጥን ይቋቋማል። የቁርአን አንቀጾቹ ጥልፍ ልብስ 205 ሴንቲሜትር ስፋት ያለው 10250 ክሮች አሉት። ሶስተኛው የላብራቶሪ ምርመራ ላብራቶሪ ክሮች የሚፈልገውን ቁጥር የመለጠጥ ጥንካሬና የመከላከያ መመዘኛዎችን እንዲያሟሉ ይረጋገጣል። በጣም ጥሩውን አማራጭ ለመምረጥ ቀለሞች ተዘጋጅተው በትንሽ ናሙናዎች ላይ ይሞከራሉ። ከቀለም በኋላ የጨርቁ ናሙናዎች ለቀለም ጥንካሬ፣ ውፍረት፣ ግጭትን የመቋቋምና የመካን የአየር ሁኔታ በተመለከተ ተጨማሪ ምርመራ ይደረግላቸዋል። የጨርቅ ጥራትና ዘላቂነት ለማሻሻል ምርመራም ይካሄዳል።

ነጭ የጥጥ ክሮች ለብር ጥልፍ ጥቅም ላይ ይውላሉ። እነዚህ ክሮች የመሠረቱን መዋቅር ይመሰርታሉ። ከዚያም በወርቅ በተሸፈኑ የብር ሽቦዎች ተሸፍነዋል። ከጨርቁ ወለል በላይ ከአንድ እስከ 2.5 ሴንቲሜትር ከፍታ ያለው የሚያምር ወርቃማ ጥልፍ ይፈጥራሉ። ስድስተኛው መስፋትና መገጣጠም እዚህ በጃካርድ ማሽን የተሰሩ ትላልቅ ጨርቆች ተሰብስበዋል። እያንዳንዱ ቁራጭ 10 ሴንቲሜትር ስፋት እና 14 ሜትር ርዝመት አለው። ቁርጥራጮቹ የንድፍ አሰላለፍ ሲጠበቁ ይቀላቀሉና ከዚያም ለጥንካሬ በጥጥ የተሰራ ጨርቅ ይደረደራሉ። አውቶማቲክ ቁጥጥር ሥርዓቶች እና የሌዘር መስመር መሳሪያዎች ለትክክለኛ አሰላለፍ በማሳየት ክፍሎች በዓለም ላይ ትልቁን የልብስ ስፌት ማሽን በመጠቀም አንድ ላይ ይሰፋሉ።

የኪስዋ አይነቶች በጥንቃቄ የሚመረተው በትላላቅ ክፍሎች ሲሆን እያንዳንዳቸው 10 ሜትር ስፋትና 14 ሜትር ርዝመት አላቸው። እነዚህ ክፍሎች ለእያንዳንዱ የካዕባ ጎን መሸፈኛ ለመመስረት ውስብስብ በሆነ መንገድ የተገናኙ ናቸው። የእያንዳንዱ ጎን ልዩ ልኬቶች በልካቸው የተነደፉ የተለያዩ ክፍሎች አሉት። አራቱም የእያንዳንዱ የካዕባ ጎን የራሳቸው ልኬት አላቸው። አንደኛ በሀጀረል አልአስወድ እና በሩክኑል አልየመኒ መካከል ያለው ስፋት 10.29 ሜትር ወይም 11 ክፍሎች አሉት። ሁለተኛ በካዕባ በር ጎን ያለው ስፋት 11.82 ሜትር ወይም 12.5 ክፍሎች አሉት። ሶስተኛው በሂጅር ኢስማኤል ጎን 10.3 ሜትር ወይም 15 ክፍሎች። አራተኛ በሩክኑል አልየመኒ እና በሩክኑል ሻም መካከል ያለው 12.15 ሜትር ወይም 13 ክፍሎች። በበሩ መጋረጃ ክብደት ምክንያት በቀጥታ በቅዱስ ካዕባ ግድግዳ ላይ ተሰቅሏል። ከፋብሪካው የተውጣጡ ኮሚቴዎች በትክክል መቀመጡን በማረጋገጥ የተለጠፉትን ክፍሎች ይገመግማሉ እናም ይጭናሉ። ልብሱ ራሱ በጥቁር ቀለም ከተቀባ ንጹህ የተፈጥሮ ሐር የተሰራ ነው። በውስብስብ ዘይቤና ሐረጎች የተቀረጸው እንደ ላኢላሃ ኢለላህ ሙሐመዱን ረሱሉላህ፣ አላህ ጀለ ጀላለሁና ሱብሃነላህ ወቢሐምድህ

የተገጠመው ሂዛም ርዝመቱ 47 ሜትር እና ስፋቱም 95 ሴንቲሜትር ነው። በሂዛሙ ላይ ያለው ጽሑፍ በወርቅና በብር ክር የተለጠፉ የቁርአን ጥቅሶች ያካትታል። በየአንዳንዱ የካባ ማዕዘን ላይ ባለው ቀበቶ ስር የሱረቱል ኢህላስ ሱራ የያዘ ካርዳሽያት የሚባል ተጨማሪ አራት ማዕዘን ቅርጽ ያለው የጨርቅ መለኪያ አለ። ሁለተኛ ሲታራ በመውጫው የካባ በር ላይ ቡርኩ ወይም ሲታራ የሚባል ሽፋን አለ። ይህ ፓኔል በኪስዋ ውስጥ በጣም በተብራራ ሁኔታ ያጌጠ ክፍል ነው። ሲታራ በአማካኝ 7.75 ሜትር ወይም 3.5 ሜትር ስፋት ያለው ሲሆን የተገጣጠመው አራት የተለያዩ የጨርቅ ፓኔሎች በመስፋት ነው። የበር መጋረጃ ከንጹህ የተፈጥሮ ሐር የተሰራ ሲሆን በቁርአን አንቀጾች እና እስላማዊ ጌጦችም ያጌጠ ነው። በረቀቀ መንገድ የተለጠፈና በወርቅ የተለበጠ የብር ሽቦ ተሸፍኗል። የካባ በር መጋረጃ የኪስዋህ ለውጥ ሂደት የመጨረሻና በጣም ፈታኝ ደረጃ መጋረጃውን በቅዱስ ካዕባ በር ላይ መትከል ነው። ይህ ተግባር በትክክል እንዲገጠም ከፍተኛ ትክክለኝነትና ጥንቃቄ ይጠይቃል። ይህ ወሳኝ እርምጃ ከተጠናቀቀ በኋላ የካዕባውን ጨርቅ የማሳደግ ሂደት ይጀመራል። ሊተሩየ አሕዳፍ ዓምን መ ከዚያም አሮጌው ኪስዋ ለሳዑዲ መንግሥት ተላልፎ ይሰጣል። ከዚያም የሳውዲ መንግስት በትናንሽ ቁርጥራጮች ከፋፍሎ ለታላላቅ እንግዶች፣ ባለስልጣናት፣ የሃይማኖት ተቋማት፣ ዓለም አቀፍ አካላትና በውጭ ሀገር ለሚገኙ የሳውዲ አረቢያ ኤምባሲዎች በስጦታ ያበረክታል። የኪስዋ ቁሳቁሶችና ወጪ የተፈጥሮ ሐር፣ 670 ኪሎ ግራም የወርቅና የብር ሽቦ 150 ኪሎ ግራም ጠቅላላ አካባቢ 658 ካሬ ሜትር፣ የጠቅላላ ብዛት 47፣ እያንዳንዱ 14 ሜትር ርዝመት እና 95 ሴንቲሜትር ስፋት፣ ወጪ ወደ 22 ሚሊዮን የሳውዲ ሪያል አካባቢ። ውድና የተከበራችሁ የሐሩን ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረብ ነው ልዩ መሰናዱ ይሄን ይመስላል።